ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ መጻጻፊያና እየመሳሰሉት የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም እስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሌል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩ አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ ወሌል። ይህ አዋዜ ሰበር ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘሌንስኪ በአርብ ዕለቱ የዋይትሃውስ የዋይት ሃውስ ስብሰባ በአሜሪካው ፕሬዚደንት ዶናልድ ትራምፕ ቁጣ ተንገርግበው እንደነበረ ተሰማ። ዋሽንግተን ፖስት በሁለቱ መሪዎች መካከል በዚህ የተካሄደው ስብሰባ በምን ላይ እንደተነጋገረ የሚያውቁ ሁለት ከፍተኛ ምንጮችን ጠቅሶ እንደዘገበው ትራምፕ ዘሌንስኪን ቃል በቃል እንዲህ ብለዋቸው ነበረ የፑቲንን አዲሱን ሐሳብ ትቀበል እንደሆን ተቀበል፣ አለበለዚያ በራሽያ እጅ ትጠፋለህ። ምሳብ አካተተው በዚህ የሁለት ሰዓት ተኩል መራራ ውይይት ወቅት ዘለንስኪ ምግቡ ከጉሮሯቸው አልወርድ ብለው ተቸግረው ነበረ። ዩክሬኖች በቶማክ ሚሳኤል ተስፋ ለአስረጅነት ይዘውት የመጡትንና ጦር ግንባር ላይ ያላቸውን ቦታ የሚያሳይ ቀይ ምልክቶች የበዙበትን ካርታ ፕሬዚደንት ትራምፕ በግራ ወይም በቀኝ እጃቸው መዳፍ ወዲያ በማሽቀንጠር ምንድን ነው ይሄ? እኔ እዚያ ሄጄ አላውቅም አላቀውም ማለታቸው ተዘግበዋል። ዘለንስኪ ካርታውን የዘረጉበት ምክንያት ጦር ግንባር ላይ እንዴት እየመከቱ እንደሆነ መሬት እያስመለሱ እንደሚገኙም በወኔ ለማብራራትና በዚህም የተነሳ ቶማውክ ቢያገኙ የማጥቃት አቅም እንደሚሰጣቸው ለማብራራት ፈልገው ነበረ። ይሁንና ያን ሁሉ ለማስረዳት በሞከሩበት ሰዓት የፕሬዚደንት ዶናልድ ትራምፕን ቀልብ ጨርሶም ማግኘት አልቻሉም ብለዋል ምንጮቹም። በመጨረሻም ትራምፕ ወዲያለኝ ብለው ካርታውን አሽቀንጥረው እስኪ ጥሉት ድረስ የሩሲያው ሃያል ፕሬዚደንት ቭላዲሚር ፑቲን ከዘለን እስኪ አንድ ቀን ቀደም ብለው የስልክ ጠለፋ ወይም የስልክ ደፈጣ በተባለ ፕሮግራማቸው ተጠቅመው ለሁለት ሰዓት ያህል ማግኘት በቻሉት የፕሬዝደንት ዶናልድ ትራምፕ ጆሮ ጦራቸው ጦር ግንባር ላይ ድሉን እያሰፋ የጦርነቱን ግብ ለማሳካት እቅር ነድፎ የውጊያ የበላይነት መጨበጡን በማብራራት ጦርነቱ ይቆም ዘንድ ከተፈለገ ግን ዩክሬን በእጇ የሚገኘውን የዶነትስክ ቀሪ ግዛት ሰላሳ በመቶን ለቃ ታስረክበኝ ሲሉ ገልጸውላቸው ነበረ። ትራምፕም ለዘሌንስኪ የነገሯቸው ይህንን ነበረ፤ ተመልከት በራሽያ እጅ ያሉትን ግዛቶች ከቶም ማስመለስ አትችልም። አንተን ለማዳን ማድረግ የምንችለው ነገር የለም። ለዲፕሎማሲ ሌላ ዕድል መስጠት አለብህ የሚል ነው ብለዋል። አንድ የአውሮፓ ዲፕሎማት ውይይቱ ላይ ታድመው የነበሩ ልታጠቀው ተቃረቢ ያለው ብለው ያሰቡትን ቶማውክ ሚሳኤል ለራሳችን እንፈልገዋለን በሚል ቁርጥ ያለ የትራምፕ አቋም ኩም ብለው የተመለሱት ዘለንስኪ በዚህ ሳምንት በጉዳዩ ላይ ለመምከር ከአውሮፓ አጋሮቻቸው ጋር ለመገናኘት አቅደዋል። ዘለንስኪ እንደሚሉት አውሮፓውያን ከኪየቭ ጋር አንድ አይነት የሆነ አቋም መያዛቸው በጣም አስፈላጊ ነው። የፕሬዚደንት ዘለንስኪ የዋይት ሃውስ ጉብኝት በትካዜ መፈጸሙን ያስተዋሉ ምዕራባውያን ባለፈው ቅዳሜና እሁድ ጀምሮ አቋማቸው ከኬቭ ጋር አንድ መሆኑን ሲገልጹና ኬቭን ሲያበረታቱ ቆይተዋል። የፊታችን ሐሙስ የሚደረገው የአውሮፓ ኅብረት የመሪዎች ጉባኤን ጨምሮም የሳምንቱ የአውሮፓ ዲፕሎማሲያዊ ውይይቶች በሙሉ በዋይት ሃውስ የዘለንስኪ መከፋት ላይ ያተኮሩ እንደሚሆኑ ዘግቧል። ውይይቱን የታደሙ አንድ የአውሮፓ ዲፕሎማት ሲናገሩ ዋሽንግተን ፖስት እንደሚነግረን ነው፣ ስብሰባው ብልሽትሽቱን የወጣ ነበረ ብለዋል። ትራምፕ ዘለንስኪን እንደሌሉ ቆጥረው ወይም የጉዳያቸውን ዘንግተው ማባሪያ በሌለው ሁኔታ የኖቤል ሰላም ሽልማትን ባለመሸለማቸው የተሰማቸውን ብሶትና ቅሬታ ደጋግመው ደጋግመው በማንሳት ሲተክዙና ሲበሳጩ አሳልፈውታል ጊዜውን ብለዋል። ኢሳይያስ እንግዲህ ይሄ ደግሞ ሁለተኛው ክፍል ነው። ዋሽንግተን ፖስት የነገረን ነገር አንደኛ በቭላዲሚር ፑቲንና በዶናልድ ትራምፕ መካከል ሐሙስ ዕለት የተካሄደው የስልክ ልውውጥ በውስጡ ያካትታቸውን ግን ያልተነገሩ ነጥቦችን አካፍሉናል። አሁን ደግሞ አርብ ዕለት በዘለንስኪና ወይም በዶናልድ ትራምፕ በሉካኖቻቸው መካከል በተካሄደው ውይይት ላይ ደግሞ ዘለንስኪ እየተከዙበት ሁኔታ እና ክፉኛ ጫና እየፈጠረባቸው እንደነበረ እየነገረን ያለው። ይህንን ዜና በተመለከተ ከተለያዩ ምንጮች ለማረጋገጥ ሞክር ያለው አሁን እየቀረበ ያለው ምንድነው? ይሄ ራሽያ የምፈልገው ዶንባስን ብቻ ነው የሚል አቋም እንዳያሳወቀ ተደርጎ ነው እየተቆጠረ ያለው። ኢሳያስ ዶንባስን ብቻ ነው የምፈልገው ኬርሶን ላይ ያላትን ከ60 እስከ 70 በመቶ የመሬት ዛፖሪጂያ ላይ ያላትን ከ60 እስከ 70 በመቶ የሚደርስ መሬት የአውሮፓ ቁጥር አንድ የሆነውን ዛፖሪጂያ ውስጥ የሚገኘውን የኒውክሌር ማብለያ ጭምር ነው በቁጥጥር ያደረገችው። እነዚህን ጨምሮ እንደዚሁም ሱሚ የድንበር ከተማ ነው፣ እዛ ውስጥ እንዲሁም ደግሞ በማዕከላዊ የዩክሬን ግዛት በዲኒፕሮ በኩልም የተወሰነ ግዛቶች አሏት። እነዚህን ሁሉ እንደማትፈልጋቸው ሆኖ ነው እያነበብኩ ያለሁት። ኢሳያስ በዚህ አባባል መሰረት ራሽያ ይህ ጦርነት እንዲያበቃ፣ ቢያንስ ውጊያው እንዲያበቃ በዩክሬን እጅ የሚገኘውን ሰላሳ በመቶ የዶነትስክ ግዛት ዩክሬን እንድታስረክብ ነው። እሱን ከተረከበች ዶነትስክን መቶ መቶ ተቆጣጠረች ማለት ነው። ሉዋንስክን ያው አስቀድማ መቶ መቶ ተቆጣጥረዋለች። እነዚህ ሁለቱ ግዛቶች ዶንባስ ተብለው ይጠራሉ። ዶንባስ የዩክሬን ምስራቃዊ ክፍል ነው። በአብዛኛው ነዋሪዎቹ ራሽኛ ተናጋሪዎች ናቸው። እነዚህን በቁጥጥሩ ስር ካደረገች እነ ኪርሶንን እነ ዛፖሪዚያን ለቃ በመውጣት ለዩክሬን ለማስረከብ ዝግጁ ሞሏን የገለጸችበት የስልክ ውይይት ተደርጎ የተወሰደ ነው ያለው። አሁን እንግዲህ በዋሽንግተን ፖስት መረጃ ላይ ተመስርተን ልንረዳ የምንችለው ይሄም ሆኖ የዩክሬኑ ፕሬዚደንት ዘለንስኪ ራሽያ ኬርሶንና ዛፖሪዥያን በተጨማሪም ከርኪቭ ሁለተኛ ትልቁ ከተማ ነው፣ የትልቁ ግዛት ነው። እንደዚህ ነው እየቀረበ ያለው ነገር። ቢያንስ ግን በስም ደረጃ የቀረበው ኬርሶን እና ዛፖሪዥያን የያዘችውን ለቃ ለማስረከብ በአንጻሩ ግን 30 በመቶ የሎት ግዛትን በመረከብ ጦርነቱን ለማቆም የሚል ነው። አሁን እንግዲህ ዘለንስኪ እና የአውሮፓ ሀገሮች እምቢ የሚል አቋም ይዘው የሚገኙት ይሄንንም ነው ማለት ነው፣ ራሽያ ኪርሶን እና ዛፖሪዚያን ሙሉ በሙሉ ሰታ ለቃ፣ በአንጻሩ የዶነትስክ ላይ ቅራትን 30 በመቶ ብቻ ግዛት እሱን ዩክሬን እንድትለቅና ስናትና ጦርነቱ እንዲቆም ነው የሚለውም ይሁንና በዚህ ጉዳይ ላይ የራሽያ ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ አሁን በሰጡት መግለጫ ብዙ ነገሮች እየሰሙ መሆኑን ገልጸው ነገር ግን የራሽያ አቋም አልተቀየረም ብለዋል እንግዲህ እኔ በበኩሌ ለአድማጮቼ ለአዋዜ አድማጮች ማለት የምፈልገው ዋሽንግተን ፖስት ጉዳዩን የስልክ ውይይቱን የተከታተሉ ምንጮች ብሎ የጠቀሳቸው ወገኖች የሰጡትን መረጃ እስከ ዛሬ ስንሰራ ከቆየነው ከቆየንበት ሁኔታ ተነስቼ እኔ ለመቀበል ተቸግሬአለሁኝ። ስለዚህ አገላለጹም አሻሚ ነው የሚል እምነት ነው ያለ እንጂ እኔ ምንድን ነው ቃል በቃል ሲተረጎም ምንድን ነው የሚለው ራሽያ በከፊል ግዛቶቻቸውን ከያዘቻቸው ዛፖሪዚያና ኬርሶን ግዛቶች ከፊል ለእኔ ግልጽ አይደለም። ኢሳያስ በዋሽንግተን ፖስት ላይ ተመስርቶ የተሰጠው መረዳት ልክ በሌላ አገላለጽ ፕሬዝደንት ቭላዲሚር ፑቲን ሰባ ከመቶ በቁጥጥር ስር የዋሏቸውን ኬርሶንና ዛፖሪዥያን እነዚህን አራት ግዛቶች የራሽያ አካል አድርገው በፓርላማ ጸድቋል፣ በፕሬዝደንቱ ጸድቋል፣ ውሳኔ ሕዝብ ተካሂደዋል። እነዚህን ከአራት ውስጥ ሁለቱን ሙሉ በሙሉ ለዩክሬን ለማስረከብ የራሽያን ጦር ለማስወጣት እና በዛች በ30 በመቶ ለውጥ የሚል ነው እዚህ ላይ። አሁን ደግሞ እንደሰማነው ፔስኮቭ ራሽያ አቋሟን አለወጠችም እንደተጠበቀ ነው የሚል መግለጫ ነው የሰጡት። እውነቱ የቱ ጋር እንዳለ አላወቅንም። እዚህ አሁኑ ዘገባ ላይም ይሄንም ፓርት ዋሽንግተን ፖስት አጉልቶ አላቀረበውም። ምክንያቱም ራሱን የቻለ ትልቅ ዜና ሊወጣው የሚችል ነው ፑቲን 30 በመቶ የዶነትስክ ግዛትን ዩክሬን አሳልፎ አትስጠኝ የሚለው አዲስ ዜና አይደለም፣ ከፑቲን አንደበት ተሰማ መባሉ ነው። ከአላስካ አላስካ ስብሰባ ላይ ተነስተዋል። ከአላክሳ ስብሰባ በፊትም ማናቸው ዊትኮፍ ክሬምሊን ሄደው በነበረበት ጊዜ ይሄ እንደተነገራቸው በተለያዩ ሚዲያዎች ተዘግበዋል። እና በዛን ወቅት የተባለው ምንድን ነው ራሽያ በኬርሶንና ዛፖሪጃ ላይ የቀሯትን ግዛቶች ዩክሬን እንድታስረክብ ወይም እሱን እስከሚይዙ ድረስ ውጊያውን እንደሚቀጥሉ የነበረውን አቋም ራሽያኖች ቀይረው ዩክሬን እጅ የሚገኙትን ግዛቶች እንደማትፈልግ ዩክሬን የዶነትስክ 30 በመቶ ከተለቀቀላት ከ30 እስከ 40 በመቶ በዩክሬን እጅ የሚገኘውን የኬርሶን ግዛት፣ የዛፖሪጃን ግዛት በዩክሬን እንዳለ ትታ ጦርነቱን ለማቆም ዝግጁ መሆኗን የሚገልጽ ነበር። አሁን የተነገረን ያለው ዘሆል ኬርሶንን እዛ ላይ ብዙ መስዋዕትነት ከፍላክ ዩክሬን ሰባ በመቶ የኬርሶን ግዛትን ነው ያጣቸው። ሰባ በመቶ የዛፖሪዚያን ግዛት ነው ያጣቸው። እነዚህን ግዛቶቿን ሙሉ በሙሉ የሚመልስላት አዲስ ሀሳብ እንደቀረበ ነው አሁን እያቀረቡ ያሉት። የዋሽንግተን ዘገባ ሌሎች የተቀበሉት እና ማነው ፔስኮቭ እኛ አቋማችንን አልወጥንም በማለት እሱን የሚቃረን መግለጫ ነው የሰጡት። ለማንኛውም ዋሽንግተን ፖስት ዘገባ ላይ ተመርኩዘን የምናወራ ከሆነ ዘለንስኪ ኬርሶንና ዛፖሪዚያ ሙሉ በሙሉ በእጃቸው በሚገባበት አማራጭም ቀርቦላቸው 30 በመቶ የዶነትስክን ግዛት ግን አለቅም የሚል አቋም እንደያዙ ነው የተገለጸው። ኢሳያስ አለም፣ ይህንን ከሶስተኛ ወገን ማረጋገጥ የተቻለበት መንገድ አለ? ኖ፣ ይሄ ሁለቱ ናቸው ያወሩት። ትራምፕና ፑቲን ናቸው ያወሩት። እነዚህ ምንጮች ናቸው፣ ስማቸው አይገለጽም። ነገር ግን እንደ ዊትኮፍ ያሉ እርግጠኛ ነኝ በዛ የስልክ ውይይት ላይ ታድመው ነበረ የመሳሰሉ ባለስልጣኖች በራሳቸው ምርጫ ይህንን ሲነግሩ ብቻ ነው የምናውቀው። በነበረው ስብሰባ ላይ የተነጋገሩት ነገር ኦፊሻል አልሆነም። ስለዚህ ዋሽንግተን ፖስት ከሆነ ይዞት የወጣው ከዶናልድ ትራምፕ ወይንም ከፑቲን የተሰጠ ማረጋገጫ የለም ወይ ለማለት ፈልጌ ነው።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 በቀላል ያከፋፈሉ ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባል ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት እንዳልኩ፣ የተሰጠ ማረጋገጫ ማስተባቢያ የሚልም ዋሽንግተን ፖስት ይህን ዘገባ ካወጣ ሁለት ሶስት ቀን እያለፈ ነው። ስለዚህ አንድም የዋይት ሐውስ አስተዳደር ባለስልጣን እንደዚህ አይነት ውይይት አልተካሄደም አላለም። ነገር ግን በራቻ በኩል የሰማ ነው የራሽያ አቋም አልተቀየረም ነው። በሌላ አነጋገር እንዲህ አይነት ሀሳብ አላቀረብንም የሚል ነው። ስለዚህ ነገሮችን በዚህ ስተን ምን ማለት ነው ብለን ስንሄድ ዩክሬን እና አውሮፓ እየያዙት ያሉት አቋም አሁን መጨረሻ ላይ የአረብለቱ የሁለቱ መሪዎች ውሳኔ ሆኖ የወጣው ምንድን ነው? ዶናልድ ትራምፕ ተገፍተው ማለት ነው። ጦርነቱ ባለበት እንዲቆም የሚል ነው። ጦርነቱ ባለበት እንዲቆም ማለት አሁን ሁለቱም የሁለቱ ኃይሎች ተዋጊዎች ጦር ግንባር ላይ ባላቸው ይዞታ ላይ እንዲቆም። ስለዚህ እንግዲህ በሚቀጥሉት ሁለት ሶስት ሳምንት ዶናልድ ትራምፕ እና ዘለንስኪ በቡዳፔሽት የሚያደርጉት ውይይትም እዚህ ላይ የተመረኮዘ ይሆናል። የሚገርም ግን በአውሮፓውያኖች በኩል ከዩክሬን ጋር የተያዘው አቋም በመጨረሻ ላይ ጦርነቱ እንዲቀዘቅስ ተደርጎ ማለት ነው። በተኩስ አቁም እንዲቀዘቅስ ተደርጎ መጨረሻ ላይ ዩክሬን ግዛት መስጠት ሊኖርባት ይችላል የሚል አንድምት ያለው አቋም ነው የያዙት። ምን ማለታቸው ነው የሚለውን ስንመለከት ግልጽ አይደለም እ ምናልባት ምናልባት የክሪሚያ ልሳነ ምድርን ማለታቸው ይሆን ያው፣ ኦልሬዲ በራሽያ እጅ ስላለ፣ ወይስ ደግሞ ብለሚያጠያይቅ ነው ምክንያቱም አሁን ለምሳሌ ግዛት ይሄ ጦርነት መቆም የሚችለው ዶናልድ ትራምፕ ያስቀመጡት መሬት በመለዋወጥ ነው። ስለዚህን አልቀበልም ብላለች። አሁን እንደምትሰማ ዩክሬን የምሰጠው ነገር የለኝም ብላለች። አሁን ጭራሽ የኪርሶንና ዛፖሪዚያን ሙሉ በሙሉ ወስደሽ ተብላም ዶነትስክን አለቅም ተዋክተው ነው መውሰድ የሚችሉት የሚል ነው። ስለዚህ የቱን ግዛት ልትሰጥ በአውሮፓያኖች በኩል ያለው አስተሳሰብ ሪሊ ግልጽ አይደለም እና ሁኔታው እዚህ ላይ ነው ያለው። ኢሳያስ ዶናልድ ትራምፕ ቶማውክን አልሰጥም ካሉ ሌሎችም መሳሪያዎች በዚህ ሂደት ውስጥ የሚከለከሉ ሊኖሩ ይችሉ ይሆናል ብለን እንገመት። ያ ከሆነ ሩሲያ ዩክሬንን የማጥቃት ሂደቷ የበለጠ የከፋ እየሆነ አይመጣም ወይ? ቦዝና ታውቃለች ማለት ኳር ውጊያው እንደቀጠለ ነው። ኢሳያስ የጦር ግንባራቱ ላይ ያለ ሁኔታ እንደምታውቀው ነው። እጅግ በጣም ፉቅቅ ነው። አሁን ስንት ጊዜ ከአንዴም ሁለት ጊዜ እኛ ራሳችን ፖክሮቭስክ ተያዘች ብለን ዜና መስራታችን የሚታወቅ ነው። አልተያዘም እና ጦርነቱ እውነቱን ለመናገር በጣም ያው የሰው ህይወት ይሰዋበታል እዛ ዝርዝሮ ስላለመግባት ነው። የሚወርዱ ቦምቦች የተኩሱ ሁሉ ነገር እንዳለ ነው። ነገር ግን እንዳልኩህ ብሬክ ስሩ የምትለው ነገር ለራሽያም የመጣላት ሆኗር ለማሆን የሚታየው እና ዛፖሪዚያን ቀሪውን ግዛት ኬርሶንን ቀሪውን ግዛት ዶነትስክን ቀሪውን ግዛት በራሽያ እጅ ለማስገባት ከአሁን በኋላ ምን ያህል ጊዜ ይዋጋሉ? ዶናልድ ትራምፕ ደግሞ ይህን ጦርነት ለማስቆም ነው የመጡ። ጦርነቱ መቆም አለበት ብለው አምነዋል። አሁን እንግዲህ መጨረሻ ላይ በዩክሬን ልትገፋ ስላልቻለች ጦርነቱ ባለበት እንዲቆም የሚል አቋም ይዘው ተነስተዋል ማለት ነው እንጂ በእለቱ ዩክሬን እሺ እንድትልና ሰላሳ በመቶውን የዶነትስክን ግዛት ለመስጠት ብትስማማ ኖሮ ትልቅ ዩሬካ ማለት ይችሉ ነበረ ዶናልድ ትራምፕ ምክንያቱም የዩክሬን ጦርነትን ማስቆም የሚችሉበትን ነጥብ ጨበጡ ማለት ሲሆን ነበረ። እንደውም አሁን እየተበያለ ያለው ሬቶሪክን በተመለከተ ይሄ ንግግራቸውን በተመለከተ ሊለዋወጥ ይችላል፣ ፖሊሲያቸው ግን የሚለወጥ አይደለም በሚል ነው የቀረበው። ፖሊሲያቸው ይህ ጦርነት መቆም የሚችለው ራሽያ በእጁ ያስገባቻቸውን ግዛቶች ክሬሚያ ልሳን ምድርን ጨምሮ በመውሰድ ዩክሬን እነዚህን ግዛቶች ለራሽያ በማወቅ ብቻ ነው የሚል አቋም ያላቸው። ይሄ አቋማቸው የሚለወጠ አይደለም የሚል ያነበብነውና ያነበብ ነው እና ይሄው ነው ኢሳያስ። ለጊዜው እንግዲህ አሁን አውሮፓውያኖች በዚህ ጉዳይ ላይ ከዩክሬን ጋር የትግል አንድነታቸውን እየገለጹ ነው። ሐሙስ ዕለት የአውሮፓ ህብረት የመሪዎች ጉባኤ አለ፣ እንደዚህም ሌሎች ዲፕሎማቲክ ውይይቶች አሉ። በዛን ጊዜ የበለጠ ጉዳዩ ምን ላይ እንዳለ እየሰማን እንሄዳለን። አለም ለትንታኔው ኮዲው አመሰግናለሁ። መልካም አዳር ይሆነልን። መልካም አዳር ወሊን። ለመጀመሪያ ጊዜ በአፍሪካዊ የተሠራና የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካል ሌላው ከሌሎች ማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኑን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነዋሲ ዜና